አሰላሙ አሌይኩም ራህማቱላ ወበረካቱ። አረፋ ለምትገቡ ወንድም እህቶች መልእክት ነው እንሻላ። የመጀመሪያው መልእክቴ ስትሄዱ በአደብ በስርዓት ቁርአን እየሰማችሁ ሀዲስ እየሰማችሁ እንጂ በፍጹም በየብሔራችሁ የብሔራችሁን የሚወክልን ዘፈን እየሰማችሁ አትሂዱ። ምክንያቱም ያላችሁት ሪስክ ላይ ነው። መንገደኛ ማለት አሰፈሩ ቅጣቱ ሚንል አዛብ ይሄ ጉዞ ማለት መንገድ ማለት የእሳት ቁራጭ ነው ተብሏል። ስለዚህ የሚያጋጥማችሁን አታውቁም። ሰው ደግሞ በኖረበት ላይ ይሞታል፣ በሞተበት ላይ ይቀሰቀሳል እና አደራችሁን ዘፈንን አደራችሁን። ሁለተኛ ከገባችሁ በኋላ የናፈቁ ቤተሰቦቻችሁን እንቃርጋችሁ ቅፍ አድርጋችሁ ስማችሁ፣ ከዛ የመጀመሪያ ስራችሁ መሆን ያለበት ቤተሰቦቻችሁን አውፍ ማስባል ነው። ምክንያቱም እነዛ እናትና አባቶቻችን ጨለማ ላይ ወልደው እነሱ እስካሁን ድረስ ጨለማ ላይ ነው ያሉት። አሁን እኛ ግን ብርሃን ላይ ነው ያለ ነው። እነሱ እስካሁን ድረስ ድንቁርና ላይ ነው ያሉት፣ ወይም ደግሞ ጅህልና ላይ ነው ያሉት፣ እኛ ግን የተለያዩ የእውቀት ባለቤቶች ላይ መሆን ይችለናል። ስለዚህ እናት ክፋቷን የተከፋችውን ነገር የተሰማትን ስሜት ላትናገር ትችላለች፣ ውስጧ ትደብቃለች። አባትም ልክ እንደዛው። ስለዚህ ተቀይመው አሉ አልተቀየሙም የሚለውን ነገር ትተን ሊቀየሙ ይችላል የሆነ ነገር ውስጣቸው ሊሰማቸው ይችላልና፣ አውፍታን የመጀመሪያው ስራ መሆን ያለበት። ሁለተኛው ስራችን አውፍታን እሱን መጠየቅ ነው። እዛ ከገባን በኋላ ይዘን የመጣነውን ስጦታ ለነሱ በማበርከት ዱዓ ማስደረግ፣ እንደዚሁ ከቀልባቸው መጠበቅ። ሶስተኛው ግን ሶስተኛው ምንድነው ያል ቢያንስ ብዙ ሀጃዎች አሉባችሁ። ስራም ቢያላችሁ፣ ትዳርም ቢያላችሁ፣ ድርጅት ልከፍት ያሰባችሁ የተለያየ ሀጃ ላይ ያላችሁ ሰዎች ትኖራላችሁና ነቢያችን አለይሂ ሰላት ሰላም ሱሐባው መጥቶ ማን ነው ጓደኛ አድርግ የሚያዝ ያለብኝ ሲላቸው፣ ኡሙ ከነ ያሉት ነቢዩ እናትህን አሉት። በቃ ጥሩ አማካሪ፣ ሚስጥረኛ ማለት እናት ነች። ያንተን ውድቀት ሳይሆን እድገት የምትመኝ እናት ነች። ዛሬ የምታማከረው ሰውኮ ነገ በተለያየ መንገድ ሲያህስድ ወይም ደግሞ ሲመቀኝ ታይዋለ። እናት ግን ትክክለኛ ነገር ነው የምትነግርህ። አትናቃት። ልታገባ ከሆነ ምን አይነት ሴት እንደሆነች መቼ እንደምታገባ፣ ምን እንዳሰብክ፣ ምናምን በደንብ አድርገ ነገራት። ድርጅት ልከፍት ከሆነም ልክ እንደዛው ምንም ነገር እናትህን አደብቃት። ምርጥ ጓደኛ ማለት ዱንያ ላይ እናት ነች። ከዛ በኋላ ከሶስት እጅ በኋላ አባት ነው ተብሏልና ይህንንም አደራ ለማለት ያህል ነው። አራተኛ ደግሞ እዛ ከገባም በኋላ ያለውን ነገር ማሟጠጥ ሳይሆን የገጠር ሰዎች ቆጮ ነው የሚበሉት፣ ቡላ ነው የሚበሉት፣ ባቄላ ነው የሚበሉት ሌላም የተለያየ ነገሮች የተመጣጠነ ነገር አይደለምና የያዝነውን ነገር ይዘን እዛ ሂደን ሰጥተን መምጣት እንጂ ግብረ አበሮቻችንን ይዘን ያላቸውን ነገር ሳምንት ሙሉ ተቀምጠን እነሱን አጫርሰን መምጣት ተገቢ አይደለም። ይሄን ነገር ማድረግ ሳይሆን ቢያንስ ያለን ነገር ሰጥተን መምጣት ነው። ከዛ እናቴ ምን ቸግሮች አለ አባቴ ምን ቸግሮሃል? ምን ይቀራቸዋል? የገጠር ሰው ወጣቱ የለም፣ ሽማግሌዎች አሮጊቶች ብቻ ናቸው ገጠር ላይ ያሉትና ወላሂ በጣም ከባድ የሆነ እንትን ነውና ቀልብ እንዳያደርጉብን አደራችሁን ለማለት እወዳለሁ። ከዛ በኋላ እዛ ደግሞ ያው ስልክ ይዘንላቸው ይሄድን ካላችሁ ስልክ ይዛችሁ ይሄዳችሁ ካላችሁ ስልኩ ላይ ሚሞሪ ላይ የተለያዩ ሐዲሶችን ቁርአኖችን እንዲያዳምጡ እንዴት መጠቀም እንዳለባቸው እሱን ጭምር መንገርና መምከር ያስፈልጋል። አሁን ደግሞ በሄዳችሁበት እስከምትመጡ ድረስ ሰላት የማይሰግዱት ቤተሰብ ብቻ ሳይሆን አካባቢ ላይ ጎረቤት እየዞራችሁ ዳዋ አድርጋችሁ መክራችሁ ገስጻችሁ መምጣት መቻል ይኖርባችኋል። አላህ በሰላም እንደወሰዳችሁ በሰላም ይመልሳችሁ። ይሄዳችሁ ያላችሁም ደግሞ በሰላም አላህ አድርሶ በሰላም ይመልሳችሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።